ምን ማለት ነው ማለት እኔ ቤቴ ግርማ እስኪ ያው ፍለፍቴ ትምጣና እኔ እኔ ማንጋ ሄደሻል ማንጋ ሄደሻል ብዬ ከጠየኳትኝ እስኪ ትምጣና ተጠይ እንትን ትበል ታውራ እስኪ ምስከነ መረጃዋ እኔ መጨረሻ ቀን ቤቴ ግርማን እኮ ያወራሁት እኮ በእንትን ነው እቃ ከሁለት ቀን በፊት ታስታውሳላችሁ ላይቭ ላይ ከሮሚ ጋር እያወራሁ ከኢትዮጵያ እቃ እንድታመጣልኝ ልብስ ምናምን ከቻልሽ አምጭልኝ ብያት ከዛ ላይቭ ላይ ነበርኩኝ ቆይ እደውልሻለሁ አልኳት ደወለች አላየሁትኝም አላነሳውም ነበር። እንደውም ደውላለሁ ብዬ ረሳሁት። አልገባኛ ወይ አጻጻፋችሁ ሙሉ ግጥም አድርጋችሁ ጻፉ። ምንድን ነው ቆይተ ፖስተው፣ ንገሪን ቤት አልገባኝም በደንብ ቆንጆ አድርገይ ጻፊው። አንዴ ግራ አጋባችን እኮ ልጅቷ? ማወቅ ፈልጌ ነው። ላይክ እኮ ላጣራ ብዬ ነው መጀመሪያ። ምን አገናኘው? የቤቴ ግርማ ብዬ ነው ምክንያቱም ከሁለት ቀን በፊት አውርቻታለሁ። ቴንክዩ መቅዲ አብራራችልኝ። እኔነኝ እኔነኝ ስቶሪ ተደርጋ ቤቴ ግርማ ከሰው ጋር ሄጄ የተሳደብኩት ምናምን። እስኪው ቤቴ ግርማ ትምጣና ትናገራ ቤት ግርማ ትምጣ። እሷ እንደዛ ብላ ከሆነ ያኔ እኔ ነኝ የማቀው። ከዛ በተረፈ ግን አልሰማዋትም፣ ጠይቃታለሁ ደውዬ። እኔ ያልኩበትን ታምጣ ስቶሪያ ላይ ሰው ለቋትኝ፣ ሄጄ የሰደብኳትን፣ እስከ ሰው ጋር ተገናኘች ብያልኳትን፣ እስኪ አምጣታ ታሳይ። መጀመሪያ እኔ አልልም እንደዛ። አንዲት አንዲት አንዲት ልጅ ናት እኔን ቤት ታየ ኔ ማር ወድሻለሁ ገረመኔ ቅብርጥሴ በውስጥ የምናወራ ልጅ ምናምን ነገር ነበረች ማለት ነው እና ለአንድ ሰው ሳይል ይዛ በአሽሙር ስታወራ ሳያትኝ በውስጤ ጄ እንዴ ማቃት ሰው ስለሆነ ጠይቅያት አለሁ። ምንድን ነው ላይ አንቺ ለሴቶች የምትቆሚ ለሴቶች የምትቆሚ ነሽ እኔ በዛ ልክ እንትን ስባል ምንም ያላልሽ ሴትዮ፣ ዛሬ ግን እኔ ልክ ከሰው ጋር ስጣለ ለአንዱ ቆመሽ እንትንት ያለሽ ስህተት ነው ምናምን በእኔ ይመሰለኝ ግን መብትሽ ነው። ያው ስሜን ስላላነሳሽ ስሜን ስላልጠራሽ በአሽሙር ስለሆነ አልናገርሽም እንደፈለግሽ አርጊ ብያታለሁኝ። አንዲቷ ልጅ ነው እሷም ደግሞ ፎሎ ስለምንደራረግ ስለምንተዋወቅ ፖስት የተደረገውን አሽሙራይቼን የመለስኩትኝ እ ከዚያ በተረፈ ቤቴ ስቶሪ ላይ ተደረሽ ገረመን ስቶሪ ላይ ስራም አላጣውኔ እንደዛምለው። አይ ማንም ማንንም አያጣላም። እነዚህ እኮ ሴተኛ አዳሪዎች ናቸው እንደዚህ የሚያነካኩት ሰውን እኮ ይሄ እኮ ስራቸው እኮ ነው የሚባሉት እኮ ወዱ አይደለም እኮ ይሄ እኮ በደንብ ያስታውቃል። ስትሬት መንገድ ላይ የሚሰሩ ሰዎች ናቸው እኮ እንደዚህ የሚያደርጉት ቀንና ማታ እንትና ጋ ከንትና እንዲህ ብላ ጓደኞችሽ እንዲህ ቀንተው ብለው ጓደኞች እስኪ አንድ እኔ እኔ በጣም የቀረብኳ ጓደኛ አንድ ጓደኛ ናት። ሶሻል ሚዲያ ላይ አይደል በጣም የቀረብኳት እኔ ሌላ ጓደኛ የለኝም። ማለት ጓደኛ የላችሁ እሚመስላችሁ አሁን ጓደኛ ለኝ ግን ላይክ በሰአቱ ግን ላይቭ ላይ እንደ ጓደኛ ምንጫውተው ምናምን የነበረው ሁላችሁ የምታውቋት አንድ እሷ ናት። እሷም ደግሞ አንድ ቀን ስለእኔ ወጥታ መጥፎ ነገር ተናግረ አታቅም። ምን የሞተቼ ተናግሬ አላቅም። ቃል ተስማማንም ተለያየን፣ አለቀ። ዘጋን ዘጋን። የትኛው እኔ እኮ ግርም ላይ የትኛው ጓደኛ ኖሮኝ ነው ሶሻል ሚዲያ ላይ? በቃ ቤስት ፍሬንድ ተባብለን፣ ቤታ ትቀናለች፣ ቤታ በዚህ ገብታ፣ በዚህ ወታ እያለ የሚያወራው ማን ነው? የትኛው ሰው የኔ ጓደኛ ሆኑ ረካኩላ እናንተ፣ ምንሽ ምንድ ምኗችሁ ጉዳችሁ፣ ስለ እናንተ ከጀርባችሁ የሚባለውን ብሰቡ። ኔ አደባባይ ላይ ነው የምታሙኝ። የእናንተ ጉዳችሁ ኮ ከጀርባ ነው። አሮን አይ ቤቴን ጠይቃት አለሁ፣ መጀመሪያ ጠይቃት አለሁ። እኔ ዝም ብዬ ከሰው ጋኮ አልነካከም፣ ግን ቤቲን ጠይቃት ቤቲን ከቻለች ራሱ ባችል ራሱ እዚያ አመጣታለሁ። ላይቭ ላይ እደውልላታለሁ፣ ቀጥታ ላይቭ ላይ እየሰማችሁ። መቼ እኔ እሷን በውስጤ እንጂ ሰው ስቶሪ አድርጎሽ ምናምን ምናምን ብዬ ሰደብኳት ካለ አምጥታ ታሳይ። እኔ እንደዚህ አይነት ሴት አይደለሁም፣ በራሴ የምተማመን የምሳደብ አይደለውም። እየሄድኩኝ ከንትና ሴጋዎች ከንትና ወንድጋ ምን አገባኝ እኔ መሆን አይደለም። ምንም ላይቭ ላይ ለጣለጥ ማዳሜ እኔን አይንካኝ እንጂ ጉድ እኮ ነው እኮ በሁለት። እኔ ከኔ ጋር የተጣላ ሰው ለምን ከኔ ጋር አይጨርስም? ነው እኮ ከኔ ጋር የተጣላ ሰው ለምን ከኔ ጋር አይጨርሰውም? ወሬውን ለምንድን ነው እንትና፣ እኔ አሉባልታሉ ድምቋሁን ቤቲ ባሌለችበት ቤቲ እንዲህ ብላ ከዛ ደግሞ አንድ ሰው ይመጣ፣ ከበደ እንዲህ ብሎ፣ ጫላ እንዲህ ብሎ። ለምን እንደሆነ እንደዚህ አይነት ሰዎች በራሳቸው መቆም አይችሉም። በራሳቸው ፋይት ማድረግ አይችልም። እግዚአብሔር ምስክር፣ እኔ አሁን ማንንም ሰው አላነካከም። ያኔም ስሜ ስለተጠራና እንደዚህ እንደዚህ ብለሻል ስለተባለ ነው የሰው ስም ያነሳሁት እንጂ ከዛ በተረፈ እንትና ብለሽ ሚጣ ብለሽ ገለመኔ ብለሽ ሲባል መልስ የሰጠሁት። ከዛ በተረፈ እኔ ማንንም ሰው አላስገባም። ብቻዬን ነው የምታገላችሁ፣ ብቻዬን ነው ፋይት ማድረጋችሁ እንጂ ቤቴ እንዲህ ብላ ከበደ እንዲህ ብሎ ቆለጤ ጅኒጃ እንትን ብሎ ከእንትና ጋር እንዲህ ብለሽ፣ ሰው ስም እየተጠራ ማሜን እንትና ማስገባት ገለ ምን ማ እኔ እንደዛ አላደርግም። ብቻዬን ነው የምጋፈጣችሁ። እናንተ ግን ስለምትፈሩ አቅም ስለሌላችሁ፣ ስለማቀምሳችሁ ስለምታውቁ ግን አውቃችሁ ቤቲ ምናምን ትላለች። ከዛ በኋላ ደግሞ እኔ ከኖ ቤቲን ጠይቃታለሁ፣ ፊትለፊት አደባባይ ፊትለፊት ጠይቃታለሁ። ምን ምን ብዬ ከሆነ ማለት ነው ቴክስቷንም ታሳይ፣ የተናገርኩት የተሳደብኩት ካለ ማለት ነው።

ማሪ ሪፖርት ባለፈው ያ ላይቭ ላይ እንደዛረኩት የለም አካውንቴ በቀይ አምጥቶብኛል። ይዘጋልዳ ብዙ ቪዲዮዎች እንትን ሲልብኝ እንዳለ ፕራይቬት ከተትኳቸው አወጣቸዋለሁ። ዋሬዲ ደጃል ተጋሽ እስካሁን እንዳልተኛው ታምኘኛለሽ? አራኔ ትንሽ ተነሳው፣ ትንሽ ተኛው። ጠዋት እኮ ተጫወትኩ እኮ በዛ በኋላ ጌም ምናምን። ስሜን ጠርታ ነው ሳሚ ተናገረችው። ጌም ተጫወትሽ? አዎ፣ ማሪ፣ ጉድ እኮ ነው ዘንድሮ ብታይ። እና አሁንም ላይፍ እንደዚሁ ነው። በቀም ትገቢ አላ አልገባ። ለዛሬ ነው ለዛ ለዛሬ ነው ለዛ ለዛሬ ነው ለዛ እና እንትን እንላለን ዩቲዩብ ገባለሁ ብያለሁ። ኤኒዌይስ በቃ እዳወራለሁ፣ ደውዪልኝ። በቃ ስቶጭ ማሪ ልውጣ ነው፣ በቃ ልውጣ፣ በቃ። አይ እኔ እኮ ላይክ ስሜ ካልተጠራ ከሰው ዝም ብዬ ልጣለም፣ ስሜ ከተጠራ አረኒ አረኒ ተጠያይቀን አናቅም። የምን የግፍተር እንትን ነው እኔ አይ ዶንት ቲንክ ሶ ቤት የምትል አይመስለኝም። እንደዛ ከእሷ ከአንድ በት መስማት አለብኝ እንዴ ያላለውን ብላለች ያላለውን ብላለች እንዴ ያላወራነውን ነገር ብላለች ካለች ከተነሳችበት ተመልሳ ተተኛ እንዴ ንቶሪ እንዳላወራው ስለማቅ ጠንቅቄ አውቃለሁ ግን ከሱ አንደበት ከቤት አንደበት መስማት ፈልጋለሁ። ኖ ኖ ኖ፣ ነጽ ያልኩሽኝ ይሄ የጊፍተር ፎቶ ምናምን የተባለውን እሱን ምናምን እንደሚማጉድ እኮ ነው። ዘንድሮ እኔም አልገ እግዚአብሔርን አልገባኝ ምን እንደሚያወሩ አንዴ። እንደ አይገርምሽም? ዳረቆ ዲቦራ እንዴ እኔ ግን አሽሙር አልወድም። ኧረ በእግዚአብሔር አንድ ከሙጣቴ በፊት ላስቸግራችሁ። እነዚያ በአሽሙር የሚያወሩትን ሰዎች ማለት ነው፣ ቁጭራ ሰፈር በሏቸው። ለምን ቀጥታ ተስኪ፣ ከተጣላችሁ ቀጥታ ተጣሉ በሏቸው። ይሄ ራሳቸው ተጣልተው የሰውን ስም እያስገቡ እያን ሌላን ሰው የሚያነካኩ ሰዎች ካሉ፣ በአሽሙር የሚያወሩ ሰዎች ካሉ፣ ቁጭ ቁጭ ሰፈር ቁጭራ ሰፈር በሏቸው። ቁጭራ ሰፈር ቱሽ ቱሽ ሰፈር በሏቸው። በቀጥታ ስም እየጠራችሁ ገብርኤልን በቀጥታ ስም እየጠራችሁ ወንድ ከሆናችሁ የጀመራችሁትን ነገር ጨርሱ። በአሽሙር አታወር። ይሄ መንደርተኛ ይሄ ሜዳ አደግ፣ እግዚአብሔር እንደዛ ነው። ቁጭራ ሰፈር በሏቸው። በቃ አሽሙር የሚያወራ ሰው ቁጭራ ሰፈር ነው። እኔ ራሱ ቁጭራ ሰፈር በሉኝ፣ ተሳስቼ ነው ዛሬ። በአሽሙር ራሱ እኔ አልወድም። አሽሙር ማርያምን፣ ዝኑ እየኔ ፍቅር አልተመቻኝም እኮ በእናትሽ። በቃ ኩሽ ኩሽ በሏቸው። እግዚአብሔርን፣ እንዴ፣ ቁጭራ ሰፈር ነው በቃ አሽሙር ሰው የሚያወራው። አንዳንዶቹ አሉ እግዚአብሔር፣ ሰው ሳይደርስባቸው በቃ የሰውን ይላችሁም። እኔ እዚህ ጋር የምትከታተሉኝ ሰዎች፣ እኔን የምትወዱ ሰዎች ወይ እኔን ፎቶ ያደረጋችሁ ወይ ቪዲዮ ፖስት ወይም የምትጠይቁ ልጆች አላችሁ ማለት ነው መቼስ እኔን የምትወዱኝ ሰው አስፈራርቷችሁ ወይም ደግሞ ሰው ገፋፍቷችሁ አይደለም፣ በህሊናችሁ ነው። መቼስ አገናዝባችሁ እኔን የምትወዱኝ እና ብዙዎቹ ኔታ የታዘብኳቸው በምንድ ነው ሰውን የምትከተሉ ሰዎች ሰውን እንዲ ምታደረጉ ሰዎች ምናምን እንትናችሁ በግናችሁ ሰውን አትከተሉ። ሰው እንዲ ነው ለእናንተ። ኖ ኖ ኖ፣ እኔ አሁንም ላከበረኝ ሰው ክብር አለኝ። እናንተ ከፈለጋችሁ ህዝብን መሳደብ መብታችሁ ነው። አትከተሉም ማለ መብታችሁ ነው። እኔ የሚወዱኝን ሰዎች ሁሌም አክባሪ ነኝ። ከጎኔ ለቆመ ሰው ሁሌም ምስጋና አለኝ፣ አክባሪ ነኝ። በግድ ቁሙም አልልም። የኔን ፎቶ አርጉ ብዬም አላቅም። ቪዲዮ ፖስቱልኝም ብዬ አላቅም። ወደው ፈልገው ነው እና ልጆቹን በቃ እንደዚህ ሽምቅቅ አርገው ሰው ትከተላላችሁ፣ በራሳችሁ አትቆሙም። በቃ የራሳችሁን ህይወት አትኖሩ ምናምን እንደዚህ እያሉ በቃ ሰውን የሆነ እንዴት ነው አላደለ ሰዎችን ራሳቸውን ምን እያደረግን ነው ምናምን ብለው ሰውን ጥላቻ ለማሳደር የሚሯሯጡ ሰዎች አሉ። አረ መብታችሁም አይደለም እኮ አሉ እየሰደቧችሁ እኮ ነው። እናንተን አላያችሁም። ለምን የቤትታም ፎቶ አደርጋችሁ? ያው ነው ስም በተዘዋወሪ ነው ስም አይጠ ያው በተዘዋወሪ ነው ስም አይጠ ያው በተዘዋዋሪ ነው ስም አይጠሩም፣ ስም አይጠሩም፣ ግን ምንድን ነው ከተጣላው ሰው መጥተው እዛ ሲያሽቃብጡ እኮ ሚዩት አደርጋለሁ። ይሄ ችግር የለውም እኮ። ወይም ደግሞ የሚወዷቸው ከሆኑ እኔን ከሰደቡኝ ሚዩት አደርጋለሁ። ግን እኔ የሚገርመኝ ማለት ነው እሷ የምትከተሉ ሰዎች እንዲህ የምታደርጉ ሰዎች በግናችሁ ምናምን በአሽሙር ነው የሚናገሩት። ሰዎች የምትከተሉ ምናምን በግናችሁ እንዲናችሁ ከብትናችሁ ከዛ ደግሞ መልሰው ደግሞ ሰው እዚህ መጥቶ ፈልጓችሁ አደለም እናንተ ምናምን ምናምን ሙድልን ይዝባችሁ ምናምን ይሏቸዋል። ከዛ እነሱ ደግሞ ሰዎች ሲወዷቸው ምናምን ወይ ፎቶቸውን ሲለጥፉ ቴንኬኔ ማር ቴንኬኔ ፍቅር አመሰግናለሁ ደግሞ እያሉ ኮመንት ይሰጣሉ። ምንጉር ነው። እና ነገ ዛሬ ቪዲዮ ሰርቼላችሁ ነበረ። እንደው ቪዲዮ እንትን አለብኝ መጨረሻ ላይ ደክሞኝ ቤት ረስቼው መጨረሻ ቪዲዮን ሳልሰራ ደክሞኝ ቤት እንትን ብያለሁ ገብቻለሁ። ግን ትክክለኛ ዝም ብሎ ቪዲዮ ሰርቻለውኝ አለቅላችኋለሁ። ማታ ደግሞ ዩቲዩብ ላይቭ ላይ ይገባለሁ ብያለውኝ። እንዳትቀሩ እንዳትቀሩ፣ ዋሮቼ ቀን ነምለው ለተኛ እንቅልፍ የመጣ እኔ ማንንም አልፈራም። ባይዘዊ ማለት ነው አሁን የጠራህን ሰው እኔ አልፈራም። እኔ ሰው ሳይደርስብኝ ገብቷቸዋል። አ ሰውም ይው ሰው ሳይደርስብሽ የምትናከሽ እንዳይለኝ እንጂ የሰው ስም አልጠራው። ፈራህ የምትለውን ሰው ለመጀመሪያ ጊዜ ቲክቶክ ላይ ሰባት ቀን ቀን እና ማታ የተሰዳደብኩት ሰው ነው በስድብ እኔ ሰው ፈርቻ ላቅ። ቀላል ስድብ መሳደብ፣ ስም ማጥፋት፣ አሜት ማማት ምንም የሚከብድ ነገር አይደለም፣ እውቀት አይጠይቅም። ግን ሰው ልጅ ስሜን ካልጠራ እኔ ምን አገባኝ? ማንነቱን ነው የሚያስገምተው። በአሽሙር ሲያወራ መንደርተኛ እንደሆነ ነው የሚያስገምተው። እኛ እንወድሻለን። ይወዳቸዋለሁ። ፍቅሮቼ ደህና አደሩ። ኦ ስንት ሰዓት ላይ በባለፈው በገባሁበት ሰዓት? ቆይ ቲዩብ ላይ ስንት ሰዓት ላይ በገባለጡ? ያጋ አምስት ሰዓት ከአርባ ሰባት ሆኗል። ፋይቨ ፎርቲ ሴቨን ሆኗል ማለት ነው። ፋይቨ ፎርቲ ሴቨን ሆኗል።

እስከማስተካከል ምናምን ምናምን ብዬ ነበር። ለዛ ነው ማሮቼ እንዲ ካሻት ገቢ ሜቢ ከዚህ ድስ በኋላ ልግባ ቢያንስ አራት ሰዓት ተኝቼ ምናምን አልሰንፍ። እኔ እኮ ብዙም እንደዚህ እንትን የለኝም። ማርያምን እጭ ምን አይነት ሰው እኮ ዩቲዩብ ለመጀመር እኮ ማረጉት ነገር የለም እኮ ተወራርደው ሁሉ ነው እኮ እኔ አንቺ ባነሽ የምትባዩ ውጭ ደግሞ ስታስጠይ የመልክሽ ክፋት ቆረቆንዳ ፎሎ ስለምታደርጊኝ ትጠቅምኛለሽ። ቁጭ ብለሽ አዳምጪ። ገጣባ የግንባርሽ ማቅጣት ደፊት አርሙ ሲያስጠላ አስቀያሚ ሰዎች አትሳደቡ አላልኳቸው? ቆንጆ ይስደበኝ። ቆንጆ ሰዎች ቢሰድቡኝ ቢረቅጡኝ ቢተፉብኝ አይከፋኝም፣ ቢያንስ እንኳን መልክ አላቸው። ጉድ ማንጉድ፣ የጠላ ቤት ጣሳ ራኳ ቦታ ዘዋሪ ምን ትመስላለች ፊቷ? ጆተን ያጫዋች ስታስጣለ የሽሻቤ ቁሪ መልኳ ደግሞ ደሞ ማስጠላት። ቤታዬ ወይ በቃ ቻው ቻው በቃችሁ። ቴንክ ዩ ሶ ማች ወዳችኋለሁ፣ አከብራችኋለሁ። ዛሬም ነገም ከነገ ወዲያም እንዲህ ስል የሚያቃጥላቸው ሰዎች አሉ፣ ያንገበግባቸዋል። ልረዳቸው አልችልም። ለምትወዱኝ ለምታከብሩኝ ሁሌም የኔን ደስታ የኔን እ የኔም በቃ ጥሩ ደረጃ ላይ ለመድ እንድደርስላችሁ ጥሩ ነገር እንዳደርግ የምትፈልጉ ሰዎች እኔን ደስታ ማየት የምትፈልጉ ሰዎች ሁሌም ማርያምን ቴክስት የምታደርጉልኝ ስጠፋ ላይፍ ሳልገባ ሁሉ መቼ ነው የምትገቢ የምትሉ ሰዎች ሁላችሁንም ወዳችኋለሁ። ክብር አለኝ። ክብር ለሰጠኝ ላከበረኝ ሁሌም ክብር አለኝ። ይሄ ሶሻል ሚዲያ ቢሆንም ባንተዋወቅም ግን ሳታቁኝ ክብር ለሰጣችሁኝ ስጠቃ ለቆማችሁልኝ፣ ዛሬም፣ ነገም፣ ከነጎዳያም ሁሌም አከብራችኋለሁ። ይሄ መጋጋጥ መላላጥ